ነብሩ አማራ ነሽ 2013 ጥቅምት ላይ ያወጣኛል ብሎ ከእሳት ገባና የምመካበት መስቀሌ ሕዋትን አሳጣው መድረሻ እያሰኘ ቆሌ ነብሩ አማራ ላይ ከእሳት ገባና አሳጣው እንቅዳድርጎ ይዞ አንገቱን በስልሳ አራቱ ቀበሌ ዛሬም በላይ ነው ድንጋ መሬ ብሎ ሲያጉራራ እያዳፋ ገባ መቀሌ። ወለጋ ስ ጎንደር እንዴት አለ? ጎጃም እንዴት አለ? ሸዋስ እንዴት አለ? ትግሬስ እንዴት አለ? ሐዋሳስ እንዴት አለ? ንገረኝ እስኪ ወገን ምናለ ሆኖ ወለጋ ወንድም ሆኑ ጨክኖለት ወንድሙን ሲወጋ። ንገረኝ እስኪ ወገን ምናለ ሆኖ ወለጋ ወንድም ሆኑ ጨክኖለት ወንድሙን ሲወጋ። አይጣል ነው እኮ በእውነት እንዲህ ዐይነቱን አደጋ። ጨክኖ የገላው ሰው የሰውን ሥጋ መቼ ይሆናል እኮ የምናወጋ? ይሆናል እኮ የምናወጋ

ክዶነት ወንድም ወንድሙን ለማረግ ይሰራል፣ ገጀራ ልቡ ፈርወን ትንሽ የማይራራ አይጥና ድመት ሆነ አይጥና ድመት ሆነ አማራራ አማራ እመነኝ ወገን እስከ መቼውም አይጠራ አይጥና ድመት ሆነ አማራራ አማራ የሙስያ ዘላ ሲዳንስ ወገና ሞጅ የብስ የጽላት የዳዊት በገና እንቺ ነሽ እኮ ድንግል የመስቀል ወሰር ሰጧታ እምታማ እንታማለ ሁሉን በጧትም ሆነ በማታ እንኳንስ አምኖ ለቀረበ ማተውን ለፈጣ ኃጢአቱን በኃጢአቱ አትጸየፊውም ድንግል ታማለ ልጇለች አምኖ ለተረታ ድንግል ይሄ አንቺ እኮ ነሽ የጠዋት ሂዶ መከታ ድንግል ይሄ አንቺ እኮ ነሽ የጠዋት ሂዶ መከታ መከታ ልጅሽ ለኛ ብሎ ከአንቺ ላይ ወለድ ጎለጎታ ማንም የትኖር ነበር ድንግል እንዳንቺ ያለ አዴዛ እንዳንቺ ያለ አዴዛ ሟተ እንደባንታ እናታችን የዋን እንጨት በልታ ኢትዮጵያ እናት መልከ መልካሚቱ ኢትዮጵያ እናት መልከ መልካሚቱ ያ ተከበረ ባልዋል ሲወድሮ ስንፈተታ የተከበረ ማሏራት የፋሲል ፈጥታ የተከበረ ማሏራት የበካፋን ፈጥታ የተከበረ ማሏራት የናወን ፈጥታ የተከበረ ማሏራት እንደነ ድንግል ፈጥታ የተከበረ ማሏራት ኃይለ

በየሸነቆ ጎንደር ደም እንደ ውሃ ፈሰሰ። የኛም ኃጢአታችን ፈጣሪን ጨክነን ፈጣሪን ኃጢአታችን በስቶ ፊቱን አልመለሰ። ሀሁን አውካታቸው ነው እንኳን ሊቀንስ እልቀት ህዷን እየባሰ ህዷን እየባሰ እንኳን ሊቀንስ እልቀት ህዷን እየባሰ እንኳን ሊቀንስ እልቀት ህዷን እየባሰ